ፍቅርን እያፈቀርካት ከኔ ጋር እንድትሆን እፈልጋለሁ። ምቲ ከሆነ እኔ ዝግጁ ነኝ። በጊዜ ሂደት እሷን ለመርሳት እሷን ለመተው ሞክራለሁ፣ ከአንቺ ጋር ለመደሰት ሞክራለሁ። ከአንቺ ጋር ደግሞ ማለት ለአንቺ ያለኝ ስሜት የጓደኝነት እንዳይሆን እጠራለሁ። በፍቅር አብረን መቀጠል እንችላለን። ይህን ነው የምትፈልጊው? በቃ ይኸው አርፍ አታምጣ ስለው እያመጣ ቆለለዋል አገሬ ሰው። ወዷይ ስቋለ ሰላም ሰላም፣ እንዴት ናቸው? ውድና የተከበራችሁ በዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ሕዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የዶር ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችውን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ፣ በቅድሚያ አንድ መልእክት ላስተላልፍ። ከታች ከኮሜንት ስር መጀመሪያ ላይ ፔን ማድረገው አንድ የቴሌግራም ግሩፕ አለ። መልካም ለማድረግ ብቻ መቀላቀል የምትፈልጉ መቀላቀል ትችላላችሁ። የተለያዩ ዩቲዩብ ቻናሎችን ኮፒ ሊንክ የሚያስፈልጋቸው ቻናሎች እያመጣን በቅንነት ኮፒ ሊንክ የምናደርግበት አካውንት ብቻ ነው። ክፎች እንትን ሲያደርጉ ሪፖርት ሲያደረጉ እኛ ደግሞ ኮፒ ሊንክ እናደርጋለን፣ የፋሚሊዎቻችንም የኛንም ጨምሮ ማለት ነው እና መቀላቀል ችላላችሁ። ፒን አረጋለሁ ከታች ማለት ነው። እንግዲህ ወደ ዛሬው ቪዲዮ ስገባ፣ ዛሬ ላይ እንግዲህ በፉፉ ቤት የተለቀቀውን ቪዲዮ አይታችኋል ብዬ አስባለሁ። ይቺ የጦስ ዶሮ ፍቅሯን እንዲቀበላት እንግዲህ ስትጎተት መታ እሱም ደግሞ ያው እንደ እቃ ማለት አሁን ይሄ በቃ አሁን የእሷ ፍቅር ሳይሆን ፉፉ ፍቅር ሳይሆን ያለበት እቃ ናት ለሱ ማለት ይችላላችሁ በዚህ አነጋገር ምክንያቱም ሌላ ሰው ልቡ ላይ እያለ ለእኔ ይሁን ብዙዎች በብዙዎች ህይወት በገሃዱ አለም የሚፈጠር ነገር ነው ይሄ ብዙዎች ብዙ ሴቶች የገጠማቸው ነገር ነው አንደኛ የጓደኛቸውን ጓደኛ መንጠቅ ፍቅረኛ መንጠቅ ሁለተኛ ደግሞ ሌላ ፍቅረኛ ኖሮት ያችን መርሳት ሳይችል ያችን ዝም ብሎ ይይዝ እና በቃ ልቡ ሁላ የሚያረገው ነገር ሁላ እዛችኛው ዋጋ ነው የሚሄደው። አብረው ቁጭ ብለው የዛችን ስም ይጠራል ማለት ነው። ሴት ልጅ ደግሞ ተናዳጅነት ታውቃላችሁ፣ ትናደዳለች፣ ጸብ ይፈጠራል ማለት ነው። ያ እንዲሆን ነው እንግዲህ ይቺ የጦስ ዶሮ የፈለገችው። ፉፉም እንግዲህ እንደዛ ካልሽ፣ እኔ በጊዜ ሂደት ፍቅር እረሳታለሁ፣ ችግር የለውም፣ አብረን እንሁን ሲል የልህ ንግግሩ ነው የተናገረው ማለት ነው። እሷም ያው በዚህማ አይሆንም፣ እኔ በሙሉ ልብህ እንድታፈቅረኝ ነው ምፈልገው በሚል ትታው ሄዳለች። ነገ ደግሞ እመኑኝ ቡሪካና ፍቅር ይመጣሉ። ምን ይደረግ እንግዲህ ተነጥላችሁ ዋይ ዋይ የምትሉ ወይ ይብላኝ ለናንተ። ዋይ ዋይ በየቦታው ዋይ ዋይ እኮ በዛ እኮ። እናንተ ምንድነው ያለው ያ የጌታ ሰው ምኑ እንትን ይላል? ነው ይበተናል፣ ማህበሩ ይበተናል ብለዋል። በየግሩፕ ነው መበታተን ያለው። ጋይ ይህን ሰው ራሱ አሁን ብሩክን ብሩክ ብሩክ ሀይሚ ቲም ማለት ነው እየዘቀዘቁት ነው። ቅድም ዘው ስላችሁ ቲክቶክ ላይ ፎሎሬ ማረለች አዲስ ሎ ሰብስክራይንትን ነው ስጀመር ቲክታክ ነው። እንደው ባናቱ ክንትር አድርገዋለች አንዷ ማለት ነው። ወይ የቲክቶክ መንደር ያለ ጉድ! የቲክቶክ መንደር የተወጋ ይሁን እናንተ። ተጠመቁ፣ በየሃይማኖታችሁ ጸሎት አድርጉ። ኧረ ጉድ ነው፣ ተወጋን እኮ። በሽታ በሽታ ነው። ይሄ ምን በሽ ምን ፍቅር ነው ጂኒ ነው እንዲህ ነው ያለችው እውነት ነው ይሄ ጂኒ ነው ፍቅር አይደለም እውነቴን ነው የምነግራቸው እንዴ አሁን ይቺ እንግዲህ በሳምንት መቶ በቃ ለዛውን ፍቅር የምትመስል ልጅ ትቶ ወደ አንቺ እንዲመጣ መመኘት ራሱ እንዲ ማሰቡ ራሱ በጣም ነው የሚዘገን ነው የእውነቴን ነው የምነግርሽ እኔ ደክሞኛል እኔ አሁን አንቺን የምረግጥበት አቅም ራሱ የለኝም በጣም ነው የደከመኝ ቲክቶክ ላይ ደግሞ እንደ ቁራቃም ቀን እየገባው እየጨቁኝ ጠላ እየሆነብኝ ነው ጋይስ ምንም ነገር ማታ ላይ ስራ መስራት ራሱ አልቻልኩም የቲክቶክ መንደር ለክፎይ ማለት ነው። እና ደግሞ ኮፒሊንክ አድርጉልን፣ የፍቅርም የሁሉም ኮፒሊንክ አድርጉ፣ ኮፒሊንክ አድርጉ። ቤተሰብ በምችሉት አምስት አስር ጣል ጣል አድርጉብን፣ አትጨክኑብን ማለት ነው። ለማንኛውም እንግዲህ እኛኝ ስትሉ የከረማችሁ በተለይ የቡሪካ ወዳጆች ተዘጋጁ፣ ወገባችሁን ጠበቅ አድርጋችሁ ጠብቁ። ነገ ወይ ከነገ ወዲያ በቡሪካ ቤት ፍቅርን መጥቶ ፍቅሬን ተቀበይኝ ሲል ታየኝ ተሰማኝ፣ ማለት ነው። ኮሜንት አይቼ ነው ደግሞ ስደቡኛል። አይ ኮሜንት ብቻ ሳይሆን የሚመጣውን እየነገርኳችሁ ነው፣ እንድትዘጋጁበት ብዬ ነው ከወዲሁ። ምስርም ካላችሁ ምዘቀዝቁም ካላ፣ ያው ያለ ዝግጅት ሲሆን እንዳይከብዳችሁ ብዬ ስለፈለግኩኝ ነው። እና ተዘጋጁ ለመዘቅዘቅ ለመዘጋዘቅ ማለት ነው። ምድረ በጎች ማለት ነው። በውጭም በውስጡም ያላችሁ በጎች እኮ አስቸገራችሁ እኮ። ግራ ገባኝ እኮ። እንዴት ልሆን

እና ምን እንደወደድሽኝ እስከ ዛሬ አለማወቅ እየገረመኝ፣ እኔ ገርኛ። ታዲያ እኔ እኮ በጉጉል ሞት ነው። ለምን እንዲያ አናደርግም? እሺ እኔ አሁን ስለደከመኝ እንደገና ነገ ደግሞ ስራ ስላለኝ ምክንያቱን አንተ ወቅና ድረስበት። በድምፄ ነዋ አይደለ፣ በጥርሴ ደናደሪ ባረማመዴ ነዋ በቀንጠኛው አረማመዴ መች ገባኝ። እኔ በሀብቴ ነው ለካ። አንድ ሰው መጥቶ ምን ትፈልጋለህ ብሎ ሲጠይቅ ጥያቄ ማብዛት አያስፈልግም ብር እፈልጋለሁ ብሎ በቃ ብር እፈልጋለሁ ብሎ እና ፓናዶል አንጠቶ ሊሰጠ ነው። ምን ትፈልጋለህ ብሎ ጠይቆ ብር ፈልጋለሁ ብሎ ዝምታ ላይ ሆነ። ፊት ለፊት ያለ ነገር አንስተ ሆሮርበት

እያሽሮ ፍትፍት ማስገበር